በዚች ቀን የመጥምቀ መለኮት ቅዱስ ዮሐንስ ራስ የታየበት ነው በአስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ የተሰማ ዘንድ ቀረበች የጴጥሮስ ድምፅም መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች የሐዋርያት ሥራ ምዕራፍ 12 ቁጥር 12 እስከ 15። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30፣ በዚች ቀን መኑፍ ከሚባል ሀገር በገድል የተጠመደ ቅዱስ አባት ባሕታዊ አብርሃም አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስና ልብስ ሊለብስ ሽቶ በላዕላይ ግብፅ ወደሚገኝ ወደ ሀገር አክሚም በመርከብ ተጭኖ ወደ አባ ጳቁሚስ ደረሰ። እርሱም የምንኩስና ልብስን አለበሰው በገድልም በመጸመድ ስጋውን አደከመ። በአባ ጳቁሚስ ማህበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳቁሚስን ለመነው፣ እርሱም ፈቀደለት። አሳ የሚያሰግሩበት መርከብ የሚሰራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውን ለድሆች ይሰጣል። የምግቡ መጠን ሁልጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራሰ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱም ከገዳም ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ ተበጣጠሰ፣ ስጋውንም በጨርቅ የሚሸፍን ሆነ። በየሁለት ዓመትም ወደ መነኮሳቱ ገዳም በመውጣት ስጋውንና ደሙን ተቀብሎ ወደ በዓቱ ይመለስ ነበረ። በዚያችም ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምትሐት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያበር ሰው አበረራቸው። ዕረፍቱም በቀረበ ጊዜ ያን ሕዝባዊ ሰው ልኮ የአባ ጳኵሚስን ረድእ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው እንዲጸልይለትም በጸሎቱ እንዲያስበውም ለመነው። ከዚያ በኋላ ሁለቱም በአንድነት ጸለዩ። በዚያን ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀበሉ ስጋውንም ወስደው ከቅዱሳን ስጋ ጋር በአንድነት አኖሩ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የመጥምቀ መለኮት ቅዱስ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ፣ የቢሮካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በጥቅምት ወር የሚነበብ ንባብ ደረሰ ተፈጸመ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወርሃ ኅዳርን በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሁንልን። በጥቅምት 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፤ ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጥቦሎስ አባቱ፣ ቅድስት ማርያም እናቱ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ አብርሃም ገዳማዊ፣ ቅዱስ ይስሐቅ ንጉሥ። ወርሃዊ በዓላት፤ ቅዱስ ጎርጎሪዎስ ነባቤ መለኮት ቅድስት ሶፍያ ሰማዕት አባ ሣሉሲ ክቡር ጻድቅ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ትሰማ ዘንድ ቀረበች፤ ጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም ነገር ግን ወደ ውጭ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች የሐዋርያት ሥራ ምዕራፍ 12 ቁጥር 12-15 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉሆን አላፍ መላእክትን እያሳሰብንህ ችግራችን ጊዜ የምናቀርብልህ ምስጋና ተቀበለን እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታት ጻድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የሰማኑን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። ወረሃ ጥቅምትን በሰላም አስጀምሮ በሰላም እንዳስፈጸመን አምላካችን በቸርነቱ ወርኀ ኅዳርን በሰላም አስጀምሮ በሰላም ያስፈጽመን። በግፍ የተገደሉትን የወንድሞቻችንን የእኅቶቻችንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። የቅዱሳን ሰማዕታቱ በረከታቸው ይደርብን። አሁንም በቸርነቱ አጽራረ ቤተ ክርስቲያንን ያስታግስልን። መዓቱን በምሕረት ቁጣውን በትዕግሥት ይመልስልን። ክፉውን ያረቅልን በጎን ያቅርብልን በጸሎታቸው አስቡን አትርሱን ያሉትን በእያሉበት ያስብልን የተሻለ ነገር በቸርነቱ ያዘጋጅልን። እን ዘበ ሰማያት ኢየሱስ ክርስቶስ ከመ እስራኤልን አጣው ኢየሱስ ክርስቶስ ስራይ ህዝብ ከማሰራ እግዚአብሔር ፍታ ሰላም ይቆየን የመጥምቀ መለኮት የቅዱስ ዮሐንስ በረከቱ ረድኤቱ ይደርብን።